ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የዕለቱን ዋና ዋና ዜናዎች ይዘንላችሁ ቀርበናል። የሻለቃ አዛዡንና ዘመቻ መሪውን ከበርካታ ፖለቲካዊ አመራሮቹ ጋር ያጣው የአገዛዙ ሰራዊት የተሰዉበትን ቁልፍ ሰዎቹን የቀብር ስነ ስርዓት በከባድ መሳሪያ ተኩሳጅቦ አከናውኗል። የአዲስ ቅዳም ካምፕም ሰብአዊና ቁሳይ ኪሳራን እንዳስተናገደ ተሰምቷል። ወደ ቤተሰቦቻቸው ለመመለስ ሲሉ ጉዞ የጀመሩ የሰራዊት አባላትን ፋኖ በቁጥጥር ስራ ውሎ እየመረመራቸው ነው። አፍሮ የተመለሰው ሰራዊት በስድስት አቅጣጫ ዘምቶ እንደነበርም ተነግሯል። የወረዳ አስተዳዳሪውም በሰዎች እገታ ተጠርጥረው ታስረዋል። የመቀሌው ሰልፍ ሁለተኛ ቀኑን ሲያስቆጥር ከተለያዩ የፖለቲካ ክንፎች የተለያዩ አስተያየቶችንም እያስተናገደ ውሏል። ለቤኒሻንጉሉ ጥቃትም የኦሮሞ ነጻነት ሰራዊት ኃላፊነቱን ሊወስድ ይገባል ተብሏል። የዳስረዛ አጀንዳ ቀጣዩ ግብ እንዲሆን ጥሪ ቀርቧል። ግብፅም ማሳሰቢያ ደርሷታል። የሁሉንም ዝርዝር ይዘንላችሁ ቀርበናል። በዚሁ አጋጣሚ ቻናላችንን ሰብስክራይብ በማድረግ ቪዲዮዎችንም ላይክ በማድረግና ለሌሎችን በማጋራት ቤተሰባዊነታችሁን እንድታጠናክሩ የማክበር ጥሪያችንን እናቀርባለን። እስከ መጨረሻው አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ ንጉስ ሚካኤል አሊኮር በደቡብ ወሎ ዞን ውስጥ ሰፍሮ ከሚገኘውና በኮረኔል መብሬ አስማማዋሴ ከሚመራው አድማ በተና መሀል የሁለተኛ ሻለቃ አዛዥ የሆነውን ኢንጂነር አዝመራውን መደምሰሱን አረጋግጧል። የደቡብ ወሎ ዞን መቀመጫ ከሆነችው ከደሴ ከተማ በስተ ምዕራብ አቅጣጫ ከሚገኙት አስራ አንድ ወረዳዎች አንዷ በሆነችው መሀል ሳይንት ወረዳ ደንሳ ከተማ ውስጥ ሰሞኑን ለተከታታይ ሶስት ቀናት የንጉስ ሚካኤል አሊኮር ሰራዊት የማጥቃት እርምጃ በመውሰድ ላይ እንደሰነበተ ይታወቃል። በዚህም ኮሩ የጠላትን ኃይል መደምሰሱን ማቁሰሉንና መበታተኑን የገለጸ ሲሆን ኮሩ ካቀፋቸው ክፍለ ጦሮች መሀል የአማራ ሳይንት መቅደላ ክፍለ ጦር፣ የመብረቅ ክፍለ ጦርና የኢንጂነር ደሳለኛ ሰፋ ክፍለ ጦር የተወሰኑ አሃዶች በህብረት ወደ መሐል ሳይንት በላኩት ኃይል ከፍተኛ የጦር ሜዳ ጀብዱ መፈጸማቸውም ተዘግቦ ነበር። ከአድማ ብተናው ሻለቃ አዛዥ በተጨማሪ የኮረኔል መብሪ አስማ ማዋሴ አጃቢ የሆነ ስናይፐር ተኳሽ ሄኖክ የተባለ የሁለተኛ ሻለቃ ዘመቻ መሪና ሶስት የብልጽግና አመራሮች ከበርካታ የሰራዊት አባላት ጋር በጥቃቱ መደምሰሳቸውም ተረጋግጧል። የመሃል ሳይንት ወረዳ ኮማንድ ፖስት የያዛቸውን የግፍ እስረኞቹን ሰብስቦ ወደ ካምፖስዶ ለጦርነት ከለላነት እንደተጠቀመባቸው ኮሩም አስታውቋል። በደንሳ ከተማ እየተገነ ያለውን ሆስፒታል ምሽጉ ያደረገው ጠላት የሆስፒታሉን ህንፃዎች ከግፍ እስረኞቹ ጋር እንደ ጋሻ ተጠቅሞ ራሱን ለመከላከል ቢሞክርም እነ ሞት አይፈሬ ካምፑን ተጠግተው በቦምብ ስላጋዩት ብትንትኑ ሊወጣ ችሏል ተብሏል። የደንሳውን ድንገተኛ ኦፕሬሽን ተከትሎ አንድ ጋንታ አድማ ብተና ሙሉ በሙሉ ተበትኗል የተባለ ሲሆን የጋንታው አባላት ከነበሩት ሶስቱ ወደ ኮሩ ሰራዊት በገዛ ፍቃዳቸው ከነ ሙሉ ትጥቃቸው ሲከዱ አስራ አምስት ሰላም አስከባሪዎችም ጠላትን እንደ እንደተቀዱ ተሰምቷል። የኮሩ ሰራዊት ደንሳ ከተማን ሙሉ በሙሉ ሲቆጣጠር የጠላት ኃይል ከጎረቤት ወረዳዎች የሰው ኃይል ጭማሪ ጠይቆ ከመካነ ሰላም በኩል አጋዥ ቢላክለትም አስክሬን አጅበው ቀብር ከመፈጸሙ ውጭ የሰጡት የተለየ ድጋፍ የለም ያለው መረጃ የለቅሶ ስነ ስርዓት ላይ ጥይት ሲተኩሱ ማርፈዳቸውን፣ እንዲሁም ከትናንት በስቲያም አመራሮቻቸውን ሲቀብሩም የቡድን መሳሪያ ተኩስ ጭምር እንደነበር ጠቁሟል። በመጨረሻም መረጃው በኮሩ ስር ካሉት ክፍለ ጦሮች መካከል ከሶስቱ የተውጣጣው ኃይል ታ ታላቅ የጦር ሜዳ ጀብዱ መፈጸም ተችሏል ካለ በኋላ በተለይም የ22ለተኛ ሻለቃ አዛዥ የሆነው ኢንጂነር አዝመራውና ሄኖክ የተባለው የሻለቃው ዘመቻ መሪ መደምሰሳቸው ሰራዊቱን አጣብቂኝ ውስጥ ከቶት እንደሚገኝ የተበታተኑትም ተመልሰው ወደ ካምፕ አለመግባታቸውንና አድራሻቸው መጥፋቱንም አሳውቋል የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስዝ ሶስተኛ ጎጃም አገው ምድር የአስር አለቃ ኤፍሬም አጥናፉ ብርጌድ አዲስ ቅዳም ከተማ ውስጥ በመግባት በጠላት ካምፕ ላይ ባደረገችው የእጅ በእጅ ውጊያ የታገዘ ድንገተኛ ኦፕሬሽን በጠላት ላይ ከፍ ያለ ሰብአዊና ቁሳዊ ኪሳራ ማድረስ መቻሏም ተጠቁሟል። አዲስ ቅዳም ስላሴ አባይና ዓለም ከብት ገበያና ና በዓታ ቤተ ክርስቲያን ውስጥ መሽጎ የነበረው ጠላት ሙሉ በሙሉ ምሽጉን በመልቀቅ ወደ አድጓሚ ተራራ ፈርጥቷል ተብሏል። በዛሬው የአዲስ ቅዳም ከተማ ልዩ ኦፕሬሽን 19 የብልጽግና ታጣቂዎች ሲደመሰሱ ከ27 በላይ የሚሆኑትም ቁስለኛም በማድረግ 16 ክላሽንኮ መሳሪያ ብዛት ካለው ተተኳሽ ጋር በምርኮ ገቢ ሊደረግ ማድረግ መቻሉን የቴዎድሮስ ህዝብ ግንኙነት መምሪያ ጥቅምት አራት ቀን 2018 ዓ.ም ምረት ባጋራው መረጃ አሳውቋል። ሁለት የአረመኔው አገዛዝ ሰራዊት አባላት በአስደማሚ የደፈጣ ኦፕሬሽን በቁጥጥር ስር እንደዋሉ ተነግሯል። በ602ኛ ኮር ስር ከሚገኘው ሰባተኛ ክፍለ ጦር አምስተኛ ሬጅመንት ስር የሾለቁት ሁለቱ የሰራዊት አባላት በአባ ኮስትር ብርጌድ የውስጥ የመረጃ ደህንነት አባላት ክትትል በተጣለባቸው የደፈጣ ኦፕሬሽን በቁጥጥር ስር ሊውሉ ችለዋል። ኦብሳ አብደላ እና አብዱ ኑረዲን አህመድ የተባሉት ሞርታር ተኳሾችና የድሽቃ ምድብተኞች አለባበሳቸውን ከአካባቢ ማህበረሰብ ጋር በማመሳሰል በጉዞ ላይ እንዳሉ በአባ ኮስትር ብርጌድ የውስጥ መረጃ ደህንነት ክትትል አባላት አማካኝነት በተቀላጠፈ የደፈጣ ኦፕሬሽን በቁጥጥር ስር ሊውሉም በቅተዋል። በቁጥጥር ስር የዋሉት ሁለቱ የሰራዊት አባላት አገዛዙ በአማራ ህዝብ ላይ እያካሄደ ያለውን ዘር ተኮር ጭፍጨፋ ግፍና በደል በመረዳት አገዛዙንም በመግዳት ወደ ቤተሰቦቻቸው ለመሄድ በጉዞ ላይ እንደነበሩ በአባ ኮስትር ብርጌድ የዋናው አባላት በቁጥጥር ስር በዋሉበት ሰዓት ተናግረዋል። የዳግማዊ ቴዎድሮስ አምስተኛ ኮር የጠላት ወታደራዊ ማዘዣ የሆነችውን ደጎማ ከተማን ከበባ ውስጥ በማስገባት በጠላት ላይ የማያዳግም እርምጃ ወስዷል። ጥቅምት አራት ቀን 2018 ዓ ም ከጠዋቱ 12 ሰዓት ላይ የሰሜን አማራ ቀጠናው የዳግማዊ ቴዎድሮስ አምስተኛ ኮር አካላት የሆኑት መብረቅ ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ ፋና ውቤ ክፍለ ጦር እንዲሁም የጎንደር የበጋሻው ክፍለ ጦሩ ነብዩ አሳምነው ብርጌድ በአራት አቅጣጫዎች ወደ ጠላት ምሽግ ደርሰው መግባት ባካሄዱት የጨበጣ ውጊያ እና የቦምብ ውርወራ ጥቃት በሴጋ በአምባ ጨራ በአምባ ዙሪያና በደንጎርሳ በሚገኙት ምሽጎች ላይ ከፍተኛ ቁጥር ያለው የጠላት የሚጨምር ኃይል ሙትና ቁስለኛ ሊሆን በቅቷል። ከማክሰኝት ደጎማና ከአርባያ ደጎማ የሚወስዱት ሁለቱ መንገዶች ዝግ የተደረጉበት ውጊያው ለጠላት ኃይል ድጋፍ ለመስጠት ከፍተኛ ችግር ደቅኖ መከናወኑም ታውቋል። በዚህም ክፉኛ የቆሰሉትን የሰራዊቱን አባላት ወደ ከፍተኛ ሕክምና ማድረስ አለመቻሉም ተገልጿል። በአጠቃላይ በውጊያው 15 የሰራዊቱ አባላት እስከ ወዲያኛው ተሸኝቷል የተባለ ሲሆን 23 ደግሞ ቁስለኛ ሆነው በአሁኑ ሰዓትም በደጎማ ጤና ጣቢያ የሕክምና እርዳታ እየተደረገ እየፈለገላቸው እንደሆነ ለማወቅ ተችሏል። ከዚህም ጋር በተያያዘ ጥቅምት 3 ቀን 2018 ዓ ም ላይ ደግሞ በስድስት አቅጣጫ ጎንደር የበጋሻው ክፍለ ጦርንና ታድሎ ብርሃን ክፍለ ጦሮችን ለመበተን ከፍ ሲልም ለመደምሰስ ዕቅድ ይዞ የመጣው የጠላት ኃይል አፍሮ መመለሱን ታውቋል። ውጊያውን ከምንዝሮ አርሴማ እስከ አይባ ደንቀዝድ ከፍተኛ ቦታዎችን ያካለለ የነበረ ሲሆን የጠላት ኃይል ከፍተኛ ወታደራዊና ፖለቲካዊ ኪሳራዎችን አስተናግዶ ሊመለስ በቅቷል ተብሏል። ከአዘዞ ከአምባ ጊዮርጊስ ሻዲያ ጎማና ከአርባያ ተውጣቶ የመጣው የብልጽግና ወንበር አስጠባቂ ኃይል የዘወትር ግብሮ የሆነውን ሞትና ቁስለትን በፋኖቹ እጅ ተከናንቦ ወደ መጣበት እየተመለሰ መሆኑም ታውቋል። በውጊያው ዘጠኝ የሞቱ ሲሆን ስድስት ደግሞ ቁስለኛ ተደርገዋል። በሌላ መረጃ የፋርጣ ወረዳ ዋና አስተዳዳሪው በሰው ማገት ወንጀል ተጠርጥረው እንደታሰሩ ተሰምቷል። በአማራ ክልል የደቡብ ጎንደር ዞን የፋርጣ ወረዳ ዋና አስተዳዳሪ የሆኑት አቶ ሙሉ አበጀ ከባድ ከሆነው የሰው እገታ ወንጀል ጋር በተያያዘ ተጠርጥረው በቁጥጥር ስር መዋላቸው ተሰምቷል። የመጀመሪያ መረጃዎች እንደሚያሳዩት አስተዳዳሪው በአካባቢው ከተፈጸሙ የእገታ ወንጀሎች ጋር እጃቸው አለበት በሚል እንደተጠረጠሩን ጠቁሟል። የአንድ ወረዳ ዋና አስተዳዳሪ በእንደዚህ አይነት ከባድ ወንጀል መጠርጠራቸው በአካባቢው ሕዝብ ዘንድ ከፍተኛ መነጋገሪያና በመልካም አስተዳደር ጉዳዮች ላይ ጥያቄዎችን የሚያስነሳም ሆኗል። ስለ ወንጀሉ ዝርዝር መረጃዎች እስካሁን በይፋ ያልተገለጹ ሲሆን የጸጥታ አካላት ምርመራቸውን እያካሄዱ

በትናንትናው ዕለት የቀድሞ ተዋጊዎች ከደሞዝና ጥቅማጥቅም ጋር በተያያዘ በመቀለያ መንገድ በመዝጋት ጭምር የተቃውሞ ሰልፍ ማካሄዳቸውን ተከትሎ ትናንት ማታ ጀምሮ ደግሞ ሰልፉን ያስተባበሩና የመሩ ናቸው የተባሉ የታጣቂው አመራሮችና የሰራዊቱ አባላት እየታሰሩ መሆናቸውን ምንጮች ገልጸዋል። በትናንትናው ዕለት ጥያቄያቸውን ሰምቶ መልስ የሚሰጣቸውን ኃላፊ በማጣታቸው የተቆጡት ሰልፈኞቹ ከቀኑ 7 ሰዓት እስከ አመሻሽ 11 ሰዓት ድረስ ከመቀለ ወደ አሉላ አባ ነጋ አውሮፕላን ማረፊያ የሚወስደውን ዋናውን የመኪና መንገድ በድንጋይና በአካልም ዘግተውት የዋሉ ሲሆን ማታ ላይ በተደረገ ውይይት የተዘጋው መንገድ እንደተከፈተ ይታወቃል። በዛሬው ዕለት እንደተሰማው ደግሞ የትግራይ ኃይሎች ከክልሉ ጊዜ አስተዳደር ፕሬዚዳንት ጋር ትናንትና ውይይት ቢያደርጉም በደሞዝና ጥቅማጥቅም ጉዳዮች ላይ ያነሱት ተቃውሞ ግን ለሁለተኛ ቀን ቀጥሎ እንደዋለ ለማወቅ ተችሏል። የተሻለ ደሞዝና ጥቅማጥቅም የጠየቁት የትግራይ ኃይሎች ከክልሉ ጊዜ አስተዳደር ፕሬዚዳንት ሌተናንት ጄኔራል ታደሰ ወረደ ጋር ትናንት ማምሻውን ውይይት ቢያደርጉም ተቃውሟቸው ለሁለተኛ ቀን በተለያዩ የክልሉ አካባቢዎች መቀጠሉ ተነግሯል። የትግራይ መከላከያ ኃይል አባላቱ ሰኞ ጥቅምት 3 ቀን 2018 ዓ ም ላይ በመቀለ ከተማ አሉላ አባ ነጋ አየር ማረፊያ የሚወስደውን መንገድ ጨምሮ በርካታ መንገዶችን ዘግተው እንደነበር ተነግሯል። ወታደሮቹ የደሞዝ ጭማሪና፣ ከቀድሞ የክልሉ ልዩ ኃይል አባላት ጋር የሚመጣጠን አበል፣ እንዲሁም የመኖሪያ ቤትና ሌሎች ድጋፎች እንዲደረጉላቸውን መጠየቃቸው ታውቋል። የተቃውሞ ሰልፉ ዛሬ ማክሰኞ ዕለትም ቀጥሎ እንደዋልና ተጨማሪ መንገዶችን መዘጋታቸውን የተመለከቱ ዘገባዎች ለአብነትም በማለት የትግራይ ኃይል አባላቱ ከመቀሌ ከተማ በስተ ሰሜን ምስራቅ 35 ኪሎ ሜትር ርቀት ላይ በምትገኘው አጉላ የክልሉን ዋና ከተማ ከውቅሮ አዲግራት እና ከሌሎች ሰሜናዊ ከተሞች ጋር የሚያገናኘውን ዋናውን መንገድ በመዝጋት በአካባቢው ያለውን የትራንስፖርት እንቅስቃሴም አግደዋል ሲሉም አሳብቀዋል። ታጣቂዎች በቤኒሻንጉል ጉሙዝ ክልል የመንግስት መስሪያ ቤትን አቃጥለዋል። ታጣቂዎቹ በቤኒሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ በሚገኘው በርበር ከተማ ባደረሱት ጥቃት አንድ የመንግስት መስሪያ ቤት በእሳት መውደሙም ተዘግቧል። ጥቃቱ የደረሰበት ተቋም የፖሊስ ቢሮዎችን፣ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤትን እንዲሁም የወደመው የቀበሌ ሊቀመንበር ቢሮ እንደሚገኙበትም ተጠቅሷል። በአካባቢው የሚገኙ የፌዴራል ፖሊስ አባላት ጥቃቱ ከመፈጸሙ በፊት ወደ ስፍራው መድረስ አልቻሉምም ተብለዋል። የአካባቢው ነዋሪዎች እንደገለጹትም ለዚህ ጥቃት ተጠያቂው የኦሮሞ ነፃነት ሰራዊት ወይም ኦነግ ሸኔ ነው ሲሉ ከሰውታል። ከ30 በላይ የሚሆኑ መሪ ኢኮኖሚስቶችና ባለስልጣናት የአፍሪካ ሀገራት በአማካይ 17% ዓመታዊ ገቢያቸውን ዕዳ ለመክፈል መዋላቸውን ተቃውመው አፋጣኝ የዕዳ ስረዛ እንዲደረግላቸው ጠይቋል። የኖቤል ተሸላሚውን ጆሴፍ ስቴግሌዝን ጨምሮ ባለሙያዎቹ ይህ ከፍተኛ የዕዳ ጫና መንግስታት ለመሠረታዊ አገልግሎቶች የሚሰጡትን ድጋፍ እየገታ እንደሆነም አስጠንቅቋል። ይህም ሆኖ 32 የአፍሪካ ሀገራት ከጤና እና 25 ሀገራት ከትምህርት ይልቅ ለዕዳ እንዲከፍሉ እየገፋ ፋ ነውም፣ ብለዋል ባለሙያዎቹ። የዕዳ ቅነሳ ከተደረገ በሚሊዮን ለሚቆጠሩ ሰዎች ንጹህ ውሃ ማቅረብና በሺዎች የሚቆጠሩ የህፃናትን ሞት መከላከል እንደሚቻልም አስታውቀዋል። ጥሪው የቀረበው በአፍሪካ የጤና ሥርዓት የመድኃኒት እጥረትና የሠራተኞች የሰራተኞች ችግር በገጠመበት ወቅት ላይ ነው። በሚቀጥለው ወር በዓለም ባንክ እና በአይኤምኤፍ አመታዊ ስብሰባዎች ላይ ሀገራት ይህንን ጉዳይ እንዲፈቱም ጥያቄ ቀርቧል። ግብጽ ከቀኝ ግዛት ዘመን የተንሻፈፈ እይታ ወደ እውነተኛ አፍሪካዊ ትብብር እንድትመጣ ኢትዮጵያ አሳስባለች። ግብጽ በቀኝ ግዛት ዘመን ከያዘችው ህገወጥነትና የበላይነት በተሞላበት አኳኋን የአባይ ወንዝን ለመቆጣጠር ከምታደርገው የተንሻፈፈ ፖሊሲና እይታ ወጥታ ወደ እውነተኛው አፍሪካዊ ትብብር እንድትመጣ ኢትዮጵያ አሳስባታለች። ከሰሞኑ የግብፁ ፕሬዚዳንት አብድል ፈታህ አልሲሲ ግብፅ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ ሆኑ ሁሉንም እርምጃዎችን ተወስዳለች ማለታቸውን ተከትሎ ኢትዮጵያ በውሃና ኢነርጂ ሚኒስቴሯ በኩል ትናንትና ጥቅምት 3 ቀን 2018 ዓ ም ባወጣችው መግለጫዋ ምላሿን ሰጥታለች። ግብፅ ከአባይ ወንዝና ከታላቁ ውዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ የከፈተችውን ዘመቻ አጠናክራ መቀጠሏን የገለጸው የውሃና ኢነርጂ ሚኒስቴር በመግለጫው ግብፅ በቀኝ ግዛት ዘመን ከወረሰችው ህገወጥነትና የበላይነት በተሞላበት መንገድ የአባይ ወንዝን በብቸኝነት የመቆጣጠር አባዜዋ